መጽሐፈ ሲራክ የማዕድ ስራ። በታላቅ ማዕድም ብትቀመጥ ለመብላት ወረረህን አትክፈል። ምግብም ምን ያህል ነው ብለህ አታጋን። የሰው አይን ክፉ እንደሆነ አስብ። ከሰው አይን የሚከፋ ምን አለ? ስለዚህም ነገር አይን ታለቅሳለች። ላየኸው ሁሉ አትሳሳ፣ እጅህንም አትንከር ውጭትን ወደ አንተ አትጉተት፣ ድስትንም አትጥረቅ። ባልንጀራህን የጋበዘህን እወቅ ባልንጀራህን የጋበዘህን እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረበልህን እንደ ብልህ ሰውህነህ ብላ። ባልንጀራህን እንዳታስጸይፈው ስታላምጥ ምላስህን አታጩ። እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ እንደማይጠግብ ሰውም አትሁን። በብዙዎች መካከል ብትቀመጥ እጅህን አስቀድመህ አትስደድ። በመኝታ ሆድህን እንዳይከብድህ ጥቂት እንደሚበቃው እንዳዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው፣ ከእንቅልፉም በጠዋት በነቃ ጊዜ ሆዱን አይከብደውም። ትበላ ዘንድ ግድ ቢልህ ቀድመሃቸው ተነሳ፣ ከመብላትም እረፍ። ልጄ ሆይ አድምጠኝ ምክሬንም አትናቅ ኋላ ነገሬን ታገኘዋለህ ምንም እንዳታጣ በምትሰራው ስራ ሁሉ ደካማ አትሆን! ለጋስን ሰው በስራው ማማረር ይመርቁታል የደግነቱ ምስክርነትም የታመነ ነው ንፉግ ሰውንም በክፉ ስራው ይረግሙታል የክፋይቱ ምስክርነትም የተረዳ ነው መጠጥ ብዙ ሰዎችን አስተዋቸዋልና ወይን በጠጣ ጊዜ ታበይ። ጽኑ ብረትም በወናፍ ይፈትኑታል፣ እንዲሁም ሁሉ የትዕቢተኞች ልቦና ወይን ይፈትነዋል። የሰው ሕይወቱ ወይን መጠጣት ነው። መጥኖ ለሚጠጣው ሰው ደስታ ነው፣ እርሱ ለሰው ደስታ ሊሆን ተፈጥረዋልና ወይን የማይጠጣ ሰው ሕይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ወይንን መጥነው በጊዜው መጠጣት መልካም ነው። ወይን የልቦና ሐዘንን ያስረሳል። ለሚያለቅስና ለሚያዝን ሰውም ወይንን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል፣ ይበድላልም። የመጠጥ ብዛት ኃይልን ያስገኝም ቁስልንም ያሳጣም። ወይም ጠጥቶ ሳለ ባልንጀራህን አትቆጣው። ልቡ ደስ ብሎ ሳለ አታሳዝነው፣ የምትነቅፈውንም አትንገረው። እርሱ ሰክሮ ሳለ ጉዳይህንም አትለምነው፣ አትዘብዝበው። እርሱ ሰክሮ ሳለ ጉዳይህንም አትለምነው፣ አትዘብዝበው።